ስሜ ቤተልሔም ነው። እስካሁን ለኔ ብዙ ነገር ነው ያደረገልኝ። ይሄ ነው፣ ይሄ ነው፣ ዘርዝሬ መናገር አልችልም። ቤት ነገር የፈውስ ቤት፣ የበረከት ቤት፣ በቃ ሁሉ ነገሬ ነው። አነደድኩ ባንተ እባብ ኮብራ ከተማ ገዛለው ምትል ጌታን ያገኘሁበት ቤት ነው። ጌታን ያወቁበት ከስርዓት የፈታ ነጻ የወቁበት ልጅም ያገኘሁበት ቤት ነው። ልጅም በወት እንድትቆም ዛሬን እንድታይ ያሳየኝ የእግዚአብሔር ስራ ነው። እኔ የቱን እንደምናገር እንዴት እንደምናገር አላውቅም። ከአይምሮዬ በራይም ነው ብቻ እግዚአብሔር ይችላል ጌታ መልካም ነው። ከነገሮች ሁሉ በላይ መልካም ነው። የእኔ ልጅ ከብዙ ብዙ በጣም ትታመመብኝ ነበረ። ህፃን ልጅ አንድ ዓመት አልሞላውም ግን በጣም ሲሪየስ አደጋ ውስጥ ያለ ሊሞት ነው እየተባለ ያለ ህፃን ልጅ አተኛም፣ ያማታል። ፊቷ ላይ ደግሞ የሆነ ነገር ወጥቶባት ነበር ትሞታለች ከመውለድ ጀምሮ እርጉዝ ከሆንኩበት ጊዜ ጀምሮ ትሞታለች እየተባለ ነበር። አልሞተችም። ትሞታለች አሉሽ። ትሞታለች አሉኝ። ከዚህ በፊት ማምጥቻት እዚህ አልነበር፣ አገልግሎት አልነበረም። አትሞትም ልጄ። ምንም ሕክምና አልወስዳትም። ከዚህ በኋላ የእነሱን የጠላት ወሬ አልሰማም፣ በኔ ቤት ሞት አይሆንም ብዬ መሩ ላይ ያስተኘዋት። ይኸው እማትሞት ልጅ ሰጠውሽ ከዚህ ቀን ጀምሮ ጤነኛ ነች። ከዚህ ቀን ጀምሮ ይሁን አለ። ተባረኪልኝ። አራስ ቤት ነበርኩና የዛሬ ሁለት ዓመት ገደማ ትንሽዬ ነበረች። ሴጣን ይፈታተነኛል። ያው ከስራ ስትፈታ አይለቅም፣ መልቀቅ አይፈልግም። ጌታም ይይዛል፣ ሴጣኑ ደግሞ ልይዝ ይታገላል። እች ልጅ በሷ ነበር የፈተነኝ። በጣም ብዙ ፈተና የተፈተንኩባት ልጅ ናት። እና ከመኪና አደጋ አምልጬ ነበር የመጣሁት። እዛ አካባቢ ነበር ቁጭ ያልኩት። ፕሮፌት እያገለገለ ነበር። ከመኪና አደጋ የተረፍ ሸዋ ልጅ ልጅ ይዘሽ እያለቀሽ ያልሹ ብሎ አስነሳኝ። ዛ መሀል ላይ ለልጄ ጸለየላት። በዛ መሀል ልጄ በጣም ትታመም ነበረ። በጣም ትታመም ነበር። ፊቷ ቁስል ነው። ሐኪም ቤት እመላለሳለሁ ትሞታለች፣ ተስፋ በቃ። እኔ ግን በጌታ ተስፋ አልቆርጥም። ለምን ከየት እንዳወጣኝ አውቃለሁ። ያለ እናትና አባት አሳድጎኛል፣ ከእሱ ሳለም አውጥቶኛል፣ ከስራቴ ከቀንበሬ ፈቶኛል። አርብ ቀን ለእኔ የድል ቀኔ ነው፣ የመሻገር ቀኔ ነው ብዬ ነው የመጣው። ለምን እኔም ነፃ የወጣሁበት ቀን አርብ ቀን ነበረች። ጸልዬ ነው ያለት የመጣሁት። ስመጣ ግን እግዚአብሔር አገኘ ለልጅ ተጸለየላት። ይኸው አልሞተችም። እስካሁን በሕይወት አለች። ቆይ ያን ቀን ስጸልይላት የምታስታውሷት ስንት ኪሎ ነበረች? በጣም ትንሽ ነበረች። በጣም ትንሽ ነች። የወራት ነበረች። ሐኪሞቹም እንደ ነበረ ያሉት ትሞታለች ነው። ተስፋ የላትም ነበረ ያሉት በሕይወት አትኖርም ነው ያሉት። አዎ በሕይወት አትኖርም። ከእዚያ በፊት ከመምጣት ያን ቀን አንተን ከማግኘቴ በፊት ዝግ ነበረ። ምንም አልነበረ። እንደው ይሄ የየኖ ካምላክ ብዬ እዚህ ጋር አምጥቼ አንተ የምትቀመጥበት እኮ በላይ ቁጭ አርጌ እሱ ባይኖሩም ቀን የእሱ መንፈስ ይሰራ በዚህ ቤት እዚህ ቤት ከገባው ሁሉም ነገር ይፈታልኛል ብዬ ነበር የወጣሁት። ግን ይኸው ልጅ አሁን ፊቷ ንጹህ ነው። እሷም ደግሞ እግዚአብሔር መልካም ነው። ለኔ በታምራት ነው የሚያኖረኝ። ሁለት ዓመት ብቻዬን ነው ማሳድጋት ሎዝ እያዞርኩ ነው ማሳድጋት። ስትታመምብኝ ጌታ፣ ወይ አንተ ታውቃለህ። ይሄ ምስክርነት ማቆየት አልፈለግኩም ነበረ፣ ግን ከነገሮች ላይ ከነበሩብኝ ነገር አንጻር ቤተሰብም ወደ ኋላ ልመልሱ የሚጎትቱኝ ነገሮች ነበሩ። ግን ያው ጌታ የያዘ አይወድቅም አይመለስም። ጨለማ ወደ ጨለማ ህብረት አልመለስም ብዬ ታግዬ ያለሁት እግዚአብሔር ይመስገን። እግዚአብሔርን ከኔ በላይ እናንተ አመስግኑልኝ። እኔ እንዴት ብዬ እንደማመሰግን አላ ኢየሱስ ጌታ እዚሁ ቦታ ነው ከአጋንንት ስርዓት የተፈታሽው። እዚሁ ጋር ነው ጌታን የተቀበልሽው። እዚህ ጋር ነው የማስታውሰው። በጣም የመጠጥ አዲክሽን ነበረብሽ አይደለ? ከሱ የተፈታሽው እዚህ ነው። እዚህ ጋ ነው ልጅሽን እግዚአብሔር ከሞቴ ታደገልሽ። አሁን ከዚህ ጋር ደግሞ የገንዘብ በረከት ይዘሽ ሂጂ። አሜን። የእውነት ፕሮፌት፣ የዛሬ እሑድ ነበረ ልመጣ ነበረው ራያይች ይቼ ነበረ ባይልሜ ይህ ምስክርነት ማቆየት ባልፈልግም ስላቆየው ግን በህል ሚበራ ይመጣብኝ። የድሽ መመስከር አለብሽ ለልጅሽ ጌታ ያደረገልሽን ነገር መናገር አለብሽ የሚል መንፈስ ነበር። ይመጣ ባይደወይ እኔ አስታውሽ ጠይቂያችሁ ነበር። ኧረ ሰለሞን ያቺ ልጅ አለች። ምክንያቱም ያን ቀን ስጸልይላት በጣም ትንሽ ነች። መተንፈስ አትችልም ነበር አ ልብ ምናምን ኬዝ ነበራት። ነበረ። ምንም ትኖር አትመስልም። በአይነት ስታየው ሁላ ባለቤት አባቷ ራሱ ትሞታለች፣ ተይ ብሎ ነው ጥሎን የጠፋ። አትሞትም፣ እኔ ለጌታ ሰጥቻለሁ፣ ፕሮፌት ነግሮኛል ብዬ ሁለት ዓመት ብቻ ነው ያሳደግኳት። ያን ቀን ጌታ እንደማትሞት ተናገረ። ከዛ በኋላ አንቺ ና ሻላቅም እንጂ ጠይቅ ያሉ አገልጋዮችን፣ ያቺ ልጅ እንዴት ሆነች? አልሞተችም አሉኝ። ክብር ለኢየሱስ ይሁን። አሁንም ሰማይ ባንቺ ላይ ክፍት ይሁን አለ። ተባረኪልኝ። ሰላም ጎል ይባላሉ ከስድስት ኪሎ ከስድስት ኪሎ እና እግዚአብሔር ያደረገልኝ በቴሌቪዥን ና እና ልጄ የሳውንድ ሲስተም አገልጋይ ነው። ከና አስራ ሰባት ዓመቱ ነበር እና በጣም ላፕቶፕ ይፈልግ ነበር። እና በጣም በሰውም ጸሎት ጸሊ ነበረ። እና ከችርችም ሊፈቅዱለት አልቻሉም ማለት ነው እኛ እሱ እና ደስታ ምሰጥሽን ሰው ልክፈት ከዛ የእሱን ከፈተልኝ ማለት ነው። እኛ በጾም ጸሎት እየጸለኩኝ እግዚአብሔር ሆይ እኔ የምፈልገው ይሄን ነው ብዬ ተደፍቼ ጧጧት ጸለያለሁ። ልጆቼን ትምህርት ቤት ልኬ ብቻዬን ነው የማሳድጋቸው እና ጌታ ሆይ ናሴ ወር ነበረ። በይህ ናሴ ወር ሳያልቅ ሁለት መቶ ሺህ ብር ነው ላፕቶፕ የተባልኩት። እኔ ምንም የለኝም። ወጥ እየሰራው ነው ሰው ቤት ልጆቼን ማሳድገው ተመላላሽ ማለት ነው። በኢየሱስም ስም ጌታ ሆይ ይሄ ወር ሳያልቅ በቃ እኔ እንዲገዛው ማለት እጄ እንደዚህ እያደረግኩ ነበረ። ሌላ ቸርች መሄድ አለው እውነቱን ለመናገር ማለት ነው። ዛሬም ልጄ ነው አስገድዶ ይላክ እና ጌታ ሆይ በቃ ይሄ ወር አይለፍ ማለት እንደዚህ ሲያወር አሜን እያልኩ ነው የምቀበለው። ተነስቼ ምናምን እጮው አለሁ ዝም ብዬ ማለት ነው በቃ እየዘለልኩኝ። ከዛ ሲቀበል ሲቀበል ልክ በሶስተኛ ቀን አክስቱ የአባቱ እህት አሜሪካ ነገር ነው ያለች እኔንም አታቀኝም ልጆቼንም አታቀኝ ከሰበት ሶስተኛ ቀን ለምን እሱ ጋር እሷ ጋር አትደውዪም? ይለኛል እሱ ማለት ነው ደውዪ እንጂ ደውዪ ይለኛል። አታቀኝም እኔንም ልጆቼ ነው እሷ ቆይታለች ከአባታቸው ጋር ተፋተናል። ከዛ ደወልኩላት ኩላት ልጄ እንደዚህ እንደዚህ ፎቶ ምናምን ይሰራል ሳውንድ ሲስተም ነው ይሄን ናይል ብር ተባልኩኝ። እኔ እየሰራው ነው ራሱን ማሳድጋቸው አልኳትኝ። ከዛ ለምን እስከዛሬ አለችኝ። ከዛ ውይ ብዬ እየጫውኩኝ እንደዛ ስትለይ ማለት ነው ወይኔ እግዚአብሔር ስራውን ሰራ ስላት ምን አለችኝ? አዎ እግዚአብሔር ስራውን ሰራ አልኳት። አታቀኝማ ወንድሟ እንዳገባው ነው እንጂ አታቀኝም። ልጆቼንም አታቀም። ከዛ አሁን ነው ከትልሻለሁ ነው ሁለት መቶ ሺህ ብር አለች። ከዛ ጫውኩኝ ማለት ነው ብዬ በጣም ነው የጫውኩት። ማለት ለእናንተ ምንም ላይመስል ይችላል። ስለ ልጅ የሚያቅ ሰው ያቀ። ልጄ በጣም አእምሮ ክፍት ነው፣ ግን ላፕቶፕ የለውም። ወገን የለንም፣ ካለ ጌታ ማለት ነው። እና ቸርችቷም ልትረዳው አልቻለችም። እንደውም እንዳሰብር እያሉ ነጥቆት ያስገባሉ። ቸርች ቦታውን መናገር አልፈልግም። በጣም ማገልገል ይፈልጋል። አእምሮ ክፍት ነው። አሁንም ፎቶውን ላከልኝ ጠዋት ውስጥ ልኮ እግዚአብሔርን እንዳገለግል ሄደሽ መስክረሽ እናቴ እንድጸልይልኝ ፎቶው ላይ ብሎ ፎቶ ነው የላከልን ማለት ነው። ጌታ ይሄን አደረገልን። አዎ ይህን አደረገልን እግዚአብሔር ማለት ነው። ጌታ ይባረክ። እሱ ራሱ ልጅሽን እፈልገዋለሁ ተማሪ ነው እሱ በኋላ ከሪች ጋር ስልክ ተለዋውጡና፣ እኔ ጠርቼ ጸልይለታለሁ። ወድሻለሁ። ጌቶ አክሊል እባላለሁ። የመጣሁት ከአርባ ጉጉ አሮሲ የሚባል ጮሌ ወረዳ ነው። በ የህፃን አንድ ያክፍል ተማሪ እንዳለ የካቲት ወር ላይ ሁለቱም እጆቹ ጣቶቹ አበጡ፣ እግሩም አበጠ። ከትምህርት ቤት ይህ ልጅ ሐኪም ቤት ውሰዱት አሉን እና እናት ጠበልን ውሰደው አለችኝ። የት ነው የምወስደው አልኩ እና ራሴን ጨነቀች። በዚህ በጨነቀኝ ሰዓት ስክሪኑን ከእንትን ቲቪ ከፍተን ጂፒስ ስንመለከት ፕሮስተንት የተያዘባችሁ የአጋንንት ስራ ይሰበር እያለ እየሰበከ ነበር። ጳውሎስ እጅህን ላይ ጫንበት፣ ከእኔ ላይም ይሰበር በል አልኩት። ከዛ ሁለቱንም እጁን ስክሪኑ ላይ ጫነው። ሲጭ ነው በሙሉ ጠፋና እቺ ቀረሰ እቺስ ጋሼ እቺስ ጋሼ ብሎ ከላይ ከሱ ላይ ጠፋለት። በስክሪኑ መስኮት ውስጥ አልፎ ጌታ ይህን ታምር ሰርቶልኛል። የቱን እስቲ ጳውሎስ እስቲ ሌላ ጊዜን ከፍትና ሌሎችም የሚያስተምረው አይ ይሄ አይደለም። በስክሪኑ በር ሲያይ ይሄውና ብሎ ይህንን በማለት አሁን የጌታን ሀቅ በማቆየት ይችኛዋ ደግሞ ቀጠለች። አይ የጌታን ሀቅ ስለ አስቀውየ ሆነው ባልኩና ትናንትና ሳምንት ነበር ልመጣ እንትን ያልኩት የሆነ ስራ እንትን ላይ እንቅፋት ስለፈጠረ ትናንትና በድግብዬ መጥቼ እዚሁ መንገዱን ምንም እንትን የማውቀው ነገር የለም። በአእምሮ የሰበሰብኩትን ብቻ እዬ እዚህ መጥቻ ለምን ችግር እግዚአብሔር ለዚህ አብክቶልኛል። እግዚአብሔር ይባረክ። አሜን። ጋሼ አንተ ኦርቶዶክስ አማኝ ነህ አደል? እውነት ነው። ቴሌቪዥን ግን ታያላችሁ? የእኔ የብቻዬ ነው እሱ ደግሞ እንትንም ያው ድራማዎች ያንተ የግለ ነው ተብዬ የእኔ የግለ ነው የእኔ የግሌ ነ የግሌ ነው ወደ ገበያም ሲሄድ ወደ ገበያም በሚሄድበት ሰዓት ያንተን እንትን ቃል ዛሬ ስራዬ ላይ ሰላም ስፈጠርልና ቡና ነው የምቸረችረው። እዛች ስራ ቦታ ላይ ስራዬ ሰላም ናውጇል። በዚህ ምክንያት ከምሰራው ስራ ላይ ደግሞ አንድ ኪሎ ቡና እየመጥቻለሁ ስራ በር እንዲከፈትልኝ፣ በዚህ መልክ ንመጣል አኖይ ዲጎልስጥ ጌታ ይባርክ። አሜን ሃሌሉያ! እኔ ነግር ያለው እኮ ይሄ ሃይማኖት አይደለም ብያለሁ። ጌፔስ ሃሌሉያ! እኔ የግሉ ነኝ በቃ ማሻካዳጋስ ካላቫዲና ማሃ ባንባሲካ ያኪያማሾ ዲማቴል ፕሮቨነ ካፒያ ፓካቶሳ አሪግራድያ ማሶክሮ በራሺፕራዳ ጋባርዳ ክላራዳ ጋባርዲያ ማክራዲያቲቃ የሚፈርድ የሚበቀል በር የሚከፍት የሚያለመልም ቅባት ወደ አንተ ቤት ልክያለሁ። ይሁን አለ ውሰድ፣ ጋ ልጅህ ሙሉ በሙሉ በኢየሱስ ስም ጤነኛ ይሄው። በሥራ ላይ በረከት ውሰድ። ተከናውን ተባር ስሙ የአሚና ይባላለው። ኢየሱስ ጌታ ነው። የዛሬ ሳምንት እዚህ ጋር እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እና ያው በብዙ ጠላት ትክሞኝ ነበረ እና እዚህ አንድ እህት መሰክር ነበረ ስትመሰክር ስለ አቤጽ ነበር የምትመሰክረው። ኢየሱስ ክርስቶስ ጌታ ነው። ሳምንት መሰክራለሁ ብዬ እዛ ጋ አሜን እያልኩ ነብይ ሔኖክ ግርማ እሷ ስትመሰክር ውሰደው ያለ እዚጋ ይጸልይ ነበር፣ በዛን ሰዓት ማለት ነው። ኢየሱስ ክርስቶስ ጌታ ነው። በዛን ሰዓት ለብዙ አመት እግሬ ጠላት ሽባ ሊያደርገኝ ይፈልግ ነበር። ለብዙ አመት ነው እና እጸልያለሁ እራመዳለሁ፣ እነሳብኛ፣ እራመዳለሁ፣ ይተወኛል። ለብዙ አመት ማለት ነው። ከዛ በኋላ ነገሩ ተገለጠ ማለት ነው። ከዛሬ ሳምንት በኋላ በቃ አልጋ ላይ ሊያስቀረኝ ፈለገ። ሽንት ቤት መቀመጥ አልችልም፣ መራመድ አልችልም። እግሬ አጠረ በጣም ማለት ነው፣ ከእግር ጥፍሬ እስከዚህ ጉልበቴ። መልካም ነው። እግዚአብሔር ብዙ ነገር ነው ያደረገልኝ። ጠላት ይፈር ለዳብሎ ውርደት ለእግዚአብሔር ክብር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታ መልካም ነው አለው አለ ዮሴፍ በህይወት አለ አለው። አልሞትኩም። ኢየሱስ ጌታ ነው እና ጌታ መልካም ነው። እኔ የሆነልኝ እግዚአብሔር ኢየሱስ ጌታ ነው። ምንድነው እኔና እግዚአብሔር ነው የምናውቀው ያለብኝ ነገሩን ያው እግዚአብሔር ድንግ ነው፣ በእግሮቼ እየተራመጥኩ ይኸው፣ ጌታ መልካም ነው። ታክሲ ውስጥ ገብቼ ራሱ በቃ በዚህ አራት ቀን ነው በቃ ተገልጦ መንፈሱ ማለት ነው። ግሬኔ ጉልበቴ በጣም አብጦ ነበረ። እንዴት ልውረት ከታክሲ፣ እንዴት ልውጣ፣ ልቀመጥ፣ እንዴት ልሁን፣ በቃ በጣም ወጥሮኝ ነበር ማለት ነው። እና ጌታዋ ያልኩት እንደ ሰው እኔን በማሰቃየት ነው የምትወደኝ። በቃ እንደ ሰው ነው ያወራውት ማለት ነው። እግዚአብሔር ግን በጣም መልካም ነው። ጌታ መልካም ነው።